ሰላም ጤና ይስጥልኝ። ክቡራትና ክቡራን እንደምን አላችሁ? ይህንን ቪዲዮ ሼር ማድረግ ማለት አረብ ሀገር የሚኖሩ ኢትዮጵያውያን እህቶቻችንና ወንድሞቻችን ከትልቅ ችግር እንደመታደግ ይቆጠራል። ወደ ዋናው መልእክት ከመግባቴ በፊት ሁላችሁም ቪዲዮውን ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ እንድትተባበሩ በትህትና እጠይቃለሁ። በሁሉም አረብ ሀገራት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ከአሰሪዎቻችሁ ጋር ችግር በሚፈጠርበት ሰዓት፣ አሰሪዎቻችሁ ደሞዝ አንከፍልም ብለው በሚያስቸግሯችሁ ሰዓት አሰሪዎቻችሁ ኮንትራታችሁ ከጨረሳችሁ በኋላ ያለ እናንተ ፍቃድ ወደ አገር ቤት እናሳፍራችኋለን በሚሏችሁ ሰዓት አሰሪዎቻችሁ እናንተ ልትሰሩት ከሚገባችሁ ስራ በላይ እንድትሰሩ በማድረግ ጫና በሚያደርጉባችሁ ሰዓት ሁለት ዓመት ኮንትራታችሁ ከጨረሳችሁ በኋላ ምናልባት ስራው አልመች ብላችሁ ሌላ ከፊል ወይም ሌላ ስፖንሰር አግኝታችሁ ስራ መቀየር በምትፈልጉበት ሰዓት ካንስሌሽን አንሰጥም ብለው በሚያስቸግሯችሁ ሰዓት ወዴት ነው የምትደውሉት? ወደ ፖሊስ? በፍጹም ወደ ፖሊስ አይደወልም። ግማሾቻችሁ ወዴት መደወል እንዳለባችሁ ታውቃላችሁ፣ ግማሾቻችሁ ደግሞ ወዴት መደወል እንዳለባችሁ አታቁም። በተለይ ደግሞ ከኢትዮጵያ አዲስ በኮንትራት ወደ አረብ ሀገራት እየመጣችሁ ያላችሁ ወንዶችም ሴቶችም ጭምር ይመለከታል። እንደዚህ አይነት ችግሮች በሚገጥሟችሁ ሰዓት ከአሰሪዎቻችሁ ጋር ሰጣገባ ገባ ውስጥ መግባት ወይም መጣላት ሳይሆን መደወል ያለባችሁ ወደ አንድና አንድ ስልክ ብቻ ነው። ያ ስልክ ደግሞ የሌበር ስልክ በመባል ይታወቃል። በዚሁ በተባበሩት አረብ ኤምሬትስ የምትኖሩ ኢትዮጵያውያን እህት ወንድሞቼ፣ ሌበር በመባል ይታወቃል። በአረብኛው ደግሞ ዊዛርት ልመዋርድ ልበሸሪ ያውተውጢን በመባል ይታወቃል። ስልኩ ቁጥር ደግሞ ከጀርባ የስክሪኑ ላይ እንደምትመለከቱት 80084 ወደዚህ ስልክ ነው መደወል ያለባቸው። ታዲያ ወደዚህ ስልክ ስትደውሉ አንደኛ እሁድ ቀን አይሰሩም። ሁለተኛ ቀጥታ እንደደወላችሁ ዝም ብሎ ብድግ አድርገው አይደለም የሚያወሯችሁ። ትደውላላችሁ። በአረብኛ ከሆነ ማውራት የምትፈልጓቸው መጀመሪያ ቋንቋ ያስመርጣችኋል። ቋንቋ ምረጡ ትባላላችሁ። በእንግሊዝኛ ከሆነ ማውራት የምትፈልጉት በእንግሊዝኛ። ከዛ ደግሞ ምን እንደምትፈልጉ አማራጮች ይሰጣችኋል። እየተጫናችሁ ቁጥር አንድ፣ ቁጥር ሁለት እያላችሁ እየተጫናችሁ ነው መጨረሻ ላይ የሚያወሯችሁ። ምናልባት እናንተ አረብኛም እንግሊዝኛም በደንብ የማትችሉ ከሆናችሁ ስልክ ሲያነሱላችሁ ከኢትዮጵያዊ ጋር ነው ማውራት የምፈልገው ቋንቋ አልችልም ብላችሁ ማናገር ትችላላችሁ። ታዲያ መርሳት የሌለባችሁ ነገር ወደዚህ ስልክ ከመደወላችሁ በፊት ሙሉ የፓስፖርታችሁ ኮፒ እጃችሁ ላይ ሊኖራችሁ ይገባል። እንዲሁም ደግሞ የከፊላችሁ ወይም የስፖንሰራችሁ ስም ደግሞ ማወቅ መቻል አለባችሁ። ምክንያቱ ከደወላችሁላቸው በኋላ ሙሉ ስማችሁ እስከ አያት ድረስ ይጠይቋችኋል። የፓስፖርት ቁጥራችሁ ይጠይቋችኋል። ፓስፖርታችሁ ላይ ያለው የትውልድ ዓመተ ምሕረት ይጠይቋችኋል። እነዚህ ነገሮች በሚጠይቋችሁ ሰዓት በወረቀት ኮፒ አድርጋችሁ ይዛችሁ ወይም ደግሞ ስልካችሁ ላይ ኮፒ ወይም ፎቶ ካለ እዛ ላይ እያያችሁ ልትነግሯቸው ትችላላችሁ ማለት ነው። እዚህ ኢማራት ላይ የምትኖሩ እህት ወንድሞቼ መደወል ያለባችሁ ወደ 80084 ነው። ካል ሳውዲ አረቢያ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ መደወል ያለባችሁ ወደ ዊዛርት ልመዋርድ ልበሸርያ ወተንሚያ ልጅትማዕያ ስልክ ቁጥር 19911 ብላችሁ በመደወል ያለባችሁን ችግር ልታናግሯቸው ትችላላችሁ ማለት ነው። ኩዌት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ ወዴት ነው መደወል ያለባችሁ? ወደ 188 አንድ ሺህ ብላችሁ ትደውላላችሁ ማለት ነው። ኳታር ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ደግሞ ወዴት ነው መደወል ያለባችሁ? ወደ ሚኒስትሪ ኦፍ ሌበር 16008 ብላችሁ መደወል ነው የሚጠበቅባችሁ ኦማን ላይ ያላችሁ ደግሞ ስክሪን ላይ ከጀርባዬ እንደምትመለከቱት ማለት ነው ሊባኖን ወይም ቤሩት ላይ ያላችሁ ደግሞ እንዲሁም ኢራቅ ላይ ያላችሁ ኢትዮጵያውያን እህት ወንድሞቼ ስክሪን ላይ ባለው ስልክ ቁጥር ደውላችሁ ችግሮቻችሁን መናገር ትችላላችሁ ማለት ነው ለዛሬው የነበረን ቆይታ ይሄንን ይመስላል ይሄንን ቪዲዮ ለብዙ ኢትዮጵያውያን እህት ወንድሞቻችን እንዲደርስ ሁላችሁም ላይክ ሼር ዲዩትና ሪፖስት በማድረግ ተባበሩ አመሰግናለሁ